ቻችን ዳና ኮኔክሽን ተመልሰናል። ከኛ ጋር ቆንጆ ጊዜ እንዲሆን የአክብሮት ግብዣችን ነው። የደስታችሁ ዋስ ጠበቃ የሆነው ዳና ኮኔክሽን አሁንም እንደ ቀጠለ ነው የሚገኘው። ወሬ አንፈልግም በለናል። ምክንያቱም ወሬ በጆሮ የሚገባ ብትም በርበሬ ነው እየተባለ ነው አለ። ቅናትም እንደዚያው በጣም በላይፋችን ውስጥ በጣም መጥፎ ነገር ነው። ቅናት ደግሞ ይላሉ ውሃ የማያጠፋው ሰዓት ነው እየተባለ ነው። ለዚያ አሉ ባልታ ወሬ ደግሞ በትንፋሽ የሚተላለፍ በሽታም ጭምር ነው። ተንኮል በኑሮ ላይ የሚረጭ አልኮል ተብሏል። ስለዚህ ጋር ክትባት የሌለው አዎ እንደዛ ነው። ለዛ እቺን ለማስተላለፍ ወደ ነው እንግዲህ በሀገራችን በርካታ ቀልዶችና ቁም ነገሮች ይነገራሉ። ይሄ ደግሞ ከጥንት ጀምሮ ሲወርድ ሲዋረድ በመጣው ቀልድ ህዝቡ ሀዘን ደስታውን፣ ፍቅር ጥላቻውን፣ ማግኘት ማጣቱን፣ በአጠቃላይ ከኑሮ ውጣ ውረድ ጋር አያይዞ ሀሳቡን አስተላልፎበታል። ቀልዶች እያሳቁና እያዋዙ የልብን የሚናገሩበትና መልእክታቸውን የሚያስተላልፉበት በመሆኑ ተወዳጅነቱ የትየለሌ ነው። አንዱ ማሳያ ዳና ኮኔክሽን ነው ለማለት እንወዳለን። ሰው በራሱ ላይ ሳይቀር መቀለዱ በማህበረሰባችን ውስጥ ምን ያህል ቦታ እንዳለው ቀልድ ያሳያል። እና ምንድ ነው የህክምና ባለሙያዎች ሳቅ ለጤና ያለውን ከፍተኛ ጠቀሜታ በተለያየ ጊዜ ሲናገሩ ይደመጣሉ። ቀልድ ሳቅን ይፈጥራል፣ ሳቅ ደግሞ የደስታ ምንጭ ነው። ሰው በመደሰቱ ደግሞ በተለይ እርጅና ለመከላከል ያለው ጉልበት ከሁሉም የላቀ ነው አዝምዬ። እርጅናን መከላከል ደግሞ በተዘዋዋሪ እድሜያችንን ማራዘም ነው አድማጮቻችን ሳቅ ተላላፊ ነው በባህሪው ይሄ ተላላፊ ሳቅ እንዲይዛችሁ ምኞታችን ነው ለፈውሱ እኛ ለን እያለን ነው አዝምዬ ከዳና ኮኔክሽን ጋር አሁን መልካም ቆይታ ይሁንላችሁ። አሪፍ ጊዜ እናደርጋለን። አዝምዬ በነገራችን ላይ ከዚህ ቀደም ማለት ነው የአብርሃም አስመላሽን ነፍሱን ይማረው የአብርሽን ስራዎች ስታቀረው ሙሉውን አቅርበው አታውቅም። በመሀል የስፖንሰር መረጃ፣ ሙዚቃ ምናምን ስል ቆራረጠዋለሁ እና ዛሬ ሙሉውን መስማት ፈልጋለሁ አዝምዬ አብርሃም አስመላሽ እንግዲህ ሰይፉ ላይ በነበረን ቆይታም አጠር ባለ ቆይታም ጥቀንጨባ አድርጌ ነበረ ያቀረብኩት። ግን ያው ጽሁፉ የአብርሃም አስመላሽ አይደለም። እኛን ሪቫይዝ አድርገን የጻፍ ነው። ከዚህ በፊትም የተጻፈ ነው። በእውቀቱ ስዩም ይመስለኛል የተወሰነ ነገር አይዲያ ደረጃ ያስቀመጠው። እኔና አላዛር መኮንን የሚባል ደግሞ አንድ ጎበዝ ጋዜጠኛ አለ። እሱ እና የሆነን ነው። ትንሽ ሼፕ ያደረግነው ግን ያው ለማዝናናት ብለን ነው። እና ዛሬ ከፈለግሽ እንግዲህ ያው ሙሉን ልበልልሽ እና ደስ ይለኛል። ላዝምዬ እስቲ ሙሉን ልበልልሽ እና ተገና ጨዋታ ተዋዋና በቀር ቦስክ የሚሉት ግጥሚያ አውቅም የኛ ሀገር፣ እኔ ግን እንዲያኛቸው በቆፍጣናው ልቤ ተታይሰን ጋራ ለመግጠም አስቤ ማለድ ያነሳና ጅምናስቲክ ስሠራ ስሰራ ስሠራ ጣቴ እንዲጠነክር ስሰብርን ስራ አንድ ወር ሞላውና፣ ጣቴ ጠነከረ፣ ደረቴን ፋፋና መዳፌም እንዲያበረ በጣም እንዲያልወፍር ወይም እንዲያልቀጥን ምግቤን አዘጋጀሁ በመጠን በመጠን ድሮ ተምበላው በግማሽ ቀንሼ ሶስት አነባበሩ ለቁርስ የቀምሽ በስድስት ኩባያ አሬራ ከልሼ መዋሉን ጀመርኩኝ። የሆነው ሆነና ከታይሰን ጋር የመጋጠምበት ቀኑ ደረሰና ወይኔ ወደ ውሻንግተን ጀመርን በረራ የስፖርት ሚኒስትሮቹ አንዳቸው ሳይቀሩ እኔን አጅቦኝ ወደ ውሻንግተን ይዘውኝ በረሩ። ወይኔ አወይር ቡላ ናቴዋ አወ አፈጣጠን ውረዱ ተባልን። አማሪካ ደርሰን ምድረ ውሻ አንግቶን እንደ ጉንዳን ፈልቶ ልክን የብቅስል ለመመልከት ጓጉቶ ተቀምጦ ነበረ አዳራሹን ሞልቶ። ልክን የብቅስል ዳኛቸው ዳኛቸው ዳኛቸው ዳኛቸው ዳኛቸው ዳኛቸው በሚል ድምፅ አዳራሹ በጩኸት ተናጋ። ፎቶ ወይም ታልበም ወጥቶ ተዘረጋ። የሆነው ሆነና የሆነው ሆነና ታይሰን ደረሰና ጨፍጋጋ ግንባሩን እንደኮሰኮሰ ተሪንጉ ስር ገብቶ ለንቦጩን ነከሰ። ወይኔ ኧረ እናቴ ሆዴ እኔ ተዚህ በፊት ታይሰን ሳይመጣ ይመስለው የነበረ ቆሽማድ ጎባጣ ጎን የተጎዳ በወህኒ ቤት ቂጣ። አሁን ግን አየው ተሰውም የብቻ ባለቁና መድያፍ ዘነዘና ጡንቻ። ወይኔ ልክ እኔ ሳሸንፍ ሽልማት ሊሰጡ ተምሽታቸው ጋር ጋሾባማ መጡ። ወይኔ ታሪን ጉስል ገብተን ጓንቲ እንዲያጠለቅን ወስክ ተባለና ፍልሚያውን ጀመርን። ወይኔ እኔ በአካሄድ የታይሰን እንዲፈራ ወይም ለመሞከር ቡጢን በዝረራ ፋጠኛ ጣልኩኝ ዳኛውን በፉከራ ዳኛውን

ወር በታ ሆዱ ላይ ተዝናንቼ ቁሜ አቀነቀንኩበት አሸሸ ገዳሜ። አቤት አቤት ደግሞም ተነሳና እጅግ ተፍ ጨርጭሮ ሙቀጫ ጡንቻውን እጅግሩን ወጣጥሮ አፐርካ ታለና በጩኸት ፎክሮ ሆዴ እንደግቶ ጣለኝ ሪንጉን አሻግሮ በህዝቡ ሁካታ በመቶ ብርታት ተልሜ ነቅቼ አይኔን ብከፍታት ታጭሯ መደብ ሰባት ክንድርቄ ታሽንት መሽኛዬ ላይ ፖፖ ላይ ወድቄ ራሴን አገኘሁ በሽንት ተዘፍቄ። ልሻለው ድርሹ ያ ታይሰን ጊዜ ስለኖረ እንደው ቦክሰኛ ቢሆን በጣም ደስ ይላል። በነገራችን ላይ ማስታወሱም ጥሩ ነው። ያው መቼም አብርሃም ማስመላሽን መዘከሩ በጣም በእንደዚህ አይነት መድረኮች ካልተዘከሩ እነዚህ ታላላቅ ሰዎች ማን ያስታውሳቸው ነበረ? ስለጠየቅሽ ደስ ብሎኛል። ያው መቼ ባላመጣውም አራምጥተዋለ እና አድማጮቻችን እንግዲህ ያው እነሱም አስተያየታቸውን የላኩልን የላኩልን ነው፣ በነገራችን ላይ እና መሰግናለን። እኛም አለን፣ እንደ ከዋክብት፣ እንደ ጨረቃ፣ እንደ ደመና፣ እንደ ፍላጻ አናስከፍልም። የናና ልጆች ይዘመተናል ቀልድ በነጻ እያለን ነው ወዳጆች፣ መከም ከም ነው ብለናል። በጣም ቆንጆ ጊዜ እያሳለፍን ነው የምንገኘው ከእናንተ ጋር እንግዲህ፣ ክላስ ያለው በክላሱ ምላስ ያለው በምላሱ ትራስ ያለበት ራሱ ተመችቶት ይደር ይላል። ዳና ራሱ አልምም ራሱ ራሱ። ዋው! አቴንሽን ለዳና ኮኔክሽን። በነገራችን ላይ የምትሄድበት የስኬት መንገድ ሺ ጊዜ ይርዘም እንጂ ቶሎ ለመድረስ ብላ አቋራጭ መንገድ አትጠቀም ይባላል፣ ደስታን ያጠፋል እሱን ለማለት ነው። ልባችንን በውሸት መንገድ ሮጠው በእውነት ተረማምደው በሰዎች ትከሻ ላይ ተንጠልጥለው ሕሊናቸውን አጉድለው ክብራቸውን ሽጠው አታለውና አጭበርብረው ገንዘብ በመሰብሰብ በአቋራጭ ባደጉ ሰዎች ልባችንም አይቅና አይደል እንዴ? እነሱም ያረፈ ልብ የላቸውም። ስለዚህ ትዕግስትና ተስፋ ከጥረት ጋር አጣምረን አካሄዳችንን በእውነት መንገድና በቅንነት ከሆነ ዛሬ ከሌሎች አንጻር ጅማሬ ቢመስልም የነገ ፍጻሜያችን ግን የበዛ ይሆናል እያልን ነው። አዝምዬ ተስማማላ? ተስማማ በጣም ትክክለኛ። ሳሙ ሙሉ በሙሉ እስማማ። እንግዲህ በውሸት መንገድ ከሚሮጡ ይልቅ በእውነት መንገድ የሚራመዱ ከፍጻሜያቸው ይደርሳሉ ይባላል ቃሉም እና ጨዋታው በሮጠ ሳይሆን በደረሰ ነው። ትክክል ትክክል ነው። ህይወት ልክ እንደ መልካም የእርሻ ቦታ ናት ይባላል አዝምዬ ስለዚህ መልካም ነገር እንዝራባት፣ መልካም ነገር ታበቅላለች። በዘመናችን ከፍሬዋ ደግሞ እየበላን እንጓዛለን ማለት ነው። ስለዚህ የሰው ልጅ የጎልማሳነት እና የአዛውንትነት ህይወቱ የሚገነባው በወጣትነት ዘመኑ ላይ በጣለው መሰረት ላይ ነውና በዚህ ጊዜ ላይ መልካም መልካሙን ነገር ብንጥለው መልካም ነው እንላለን። አሁን ላይ የምናደርጋቸው መጥፎ ነገሮች ነገ ላይ ዋጋ ያስከፍሉናል። በነገራችን ላይ የወደፊት ህይወታችን በቁሳቁስ የተሞላ ግን እርካታ የማይሰጥ ሰላም የሌለበት፣ ደስታ የሌለበት፣ እረፍት የማይገኝበት ይሆናል። አዝምዬ ትክክል ነው። ስለዚህ ለወዳጆቻችን የምንፈልገውን ለማግኘት ብለን የማንፈልገውን ነገር አናደርግ ለማለት ነው። ጉድለት ይሞላል። ያሰብነው ነገር በጊዜ ሂደት ይሳካል። አንድ ቀን ፈጣሪ መልካም የሆነውን የልባችንን ሰዎችን መሻት ሁሉ ይፈጽማል። ስለዚህ ጅማሪያችን ታናሽ ቢሆንም እንኳን ፍጻሜያችን ግን የበዛ ይሆናል ብለን እናምናለን። ምንድን ነው የዘራነውን ነው የምናጭደው። እውነት ነው አዝመራው። አዝመራውን እንትን ካልሆነ አዝመራው ጥሩ ካልሆነ አዝመራውን፣ ካልተንከባከብሽው አዝመራው ነገ ይደርቃል። አይደለም እንዴ? ፍሬ አይሰጥም። ስለዚህ ተንከባከብኝ፣ አንቺም አዝመራው።